የሳውዲ መንግስት ለወራት የሰጠውን የምህረት አዋጅ መጠቀም ካልቻሉት መካከል ቀዳሚ የሆኑት በአስር ሺህ የሚቆጠሩ ኢትዮጵያውያን እንደ ቀረው ዜጋ ለፍተሻ ውክበቱና አስሩ ተጋላጭ መሆናቸውም ይጠቀሳል። የምህረት አዋጁ ካለቀበት ጊዜ ጀምሮ ከሞላ ጎደል ስራቸውን አቁመው የሚሆነውን በስጋት ቋፍ ላይ ሆነው በመከታተል ላይ መሆናቸውንም ለመረዳት ተችሏል። ከፍተሻው ጋር ሊፈጠር የሚችለው ማዋከብና ቤት ለቤት ፍተሻ ይደረጋል የሚለው የነበረ ቢሆንም በምህረት አዋጁ ማለቂያ ዋዜማ የሳኡዲ መንግስት በሰጠው መግለጫ ፍተሻው በኮሚቴ የሚመራ በመሆኑ ማዋከብ የሌለበት እንደሚሆን በማሳወቅ የቤት ለቤት ፍተሻ የለም የሚል መግለጫ በመሰጠቱ ለብዙዎች እፎይታን ፈጥሮ ነበር። ይሁን እንጂ ይህ የሳኡዲ መንግስት በአደባባይ የሰጠው መመሪያ ተጥሶ በሪያድ ነዋሪ በሆኑ ኢትዮጵያውያን ህይወት እስከ መቅጠፍና የአካል ጉዳት እስከ ማድረስ የደረሰ የቤት ለቤት ፍተሻ እየተካሄደ መሆኑን ወደ ሪያድ ስልክ በመደውል ያናገርኳቸው ኢትዮጵያውያን አስረድተዋል። ስማችን ሲጎድፍ የሚከራከርልን ያጣን ተለይተን ስንጠቃ ተከራካሪና ጠባቂ የሌለን ዜጎች በመሆናችን ግፍ በዝቶብናል፣ በማለት ሲያስረዱ እንዲህ ብለዋል። ሰበረው እስካሁን ባለኝ መረጃ ኢትዮጵያውያን ላይ ነው። በተረፈ ግን ኢትዮጵያውያን ብዙ የተያዙ አሉ። ይህን ሰሞኑን ዛሬ ትናንት ብቻ ሳይሆን ይህንን ሳምንት በጠቅላላ እንደታፈሱ ነው። ሕጋዊ የሆኑትም ዙሪያ ፍቃዳቸውን አይቶ መልሶ ሰጥቷቸው፣ ግን እንደሌላቸው ነው የጻፏቸው። እስካሁን ባለኝ መረጃ ሁለት ናቸው የሞቱት። አንድ እግሮ በጥይት ተመቶ ያው መጎዳቱም ይሰምቻለሁኝ። አንደኛው በፖሊስ መኪና ተገጅቶ ነው የሞተው። ሲሮጥ ማለት ነው። ተከትሎ አሯሩጦ ገጅቶ ነው የገደለው አንዱን ያው ላይን ነው እዚህ ያዙ ቤት ነው የሚኖረው። ይዞት መጀመሪያ ያመልጣቸዋል። ሲያመልጣቸው ነው ይወጡት ኩላሊቱን መጥቶት ነው የወደቀው። ልጁ ሲገደል እዛው አካባቢ ነበር። ከአንተ ላ አልነበርኩም። ያው ተገድሎ አይተነዋል። ሬሳውን አይታችሁታል? ይመራ ላይ ሆነ ወታቸው አይተነዋል። ዳር ላይ ነው የተመጠጠ። ሲይዙ በጣም ድብደባቸው የሰራሽ የዘገም አመታት ነው የሚማቱት። አይንም የላቸው እና በእኛ ላይ ነው ጥላቻቸው መጀመሪያ። አሁንም ያው ኢትዮጵያኖች ያሉበት ነው ከሪያድ ውስጥ ትኩር ካደርጉት ሚዲያም ላይ እንደተወራ ማለት ነው። ቤት ዘግቶ ነው ያለው ቁጭ ብሎ ያለ። ይህ ነገር ሲሆን እናንተ ቤት ለቤት እየተገባብን ነው ብላችሁ ለኢትዮጵያ ኤምባሲ ያመለከታችሁበት ሁኔታ አለ። ደግሞ ብታመለክት ማን ሂዶ ይከራከርልሃል? ዞር በል ነው የሚለው፣ ሪያድ ውስጥ ያለው ዞር በል ነ ይህ በእንዲህ እንዳለ የምረት አዋጁን ማለቅ ተከትሎ ከ3000 በላይ ኢትዮጵያውያን ታዳጊዎች የሚማሩበት በጅዳ የኢትዮጵያ ዓለም አቀፍ ትምህርት ቤትም የመማር ማስተማር ሂደቱ መደናቀፉም ተመልክቷል። ትምህርት ቤቱ እስከ ቀጣዩ እሁድ ትምህርት እንደማይኖር ቢያስታውቅም ለወራት ሲንከባለል የከረመው ከረሞ የ60 መምህራንና የሠራተኞች ጉዳይ በአጭሩ መፍትሄ አግኝቶ ትምህርት ቤቱ ይቀጥላል የሚል እምነት እንደሌላቸው ያደረባቸውን ስጋት የገለጹልኝ ወላጆች የትምህርት ቤቱ መዘጋት ከወላጆች አልፎ የሀገር ተረካቢ የታዳጊዎችም ሞራል የደፈጠጠ መሆኑን በምሬት ገልጸውልኛል። እንደ እኔ ልጄ በጣም አሁን ጎበዝ ተማሪ ነች፣ ስለን ስትቀመጥ፣ እኔ መቼ ነው መማሩ? ወይ ሀገር መግባት አልቻልን ምን አልቻልን ማለት ው። ልጄ አሁን ብታይ፣ ወላይ ጭንቅላቷ ነው የተነካብኝ። የትምህርት ቤቱ ህልውና በጣም በአስጊ ሁኔታ ላይ ነው ያለው። ይህን የምን ያህል ኮሚኒቲ፣ ይህን የምን ያህል ገቢ ያለው ትምህርት ቤት የአስተማሪዎች ትራንስፈር ለማድረግ ችግሩ መልሶ መላልሶ ኮሚኒቲው ላይ ና አገር መንግስት ላይ ነው ያለው እንጂ የዚህ ሀገር መንግስት ላይ አይደለም። ልጆቻችን በሚያሳዝን ሁኔታ ሜዳ ላይ ቀርተዋል ማለት ይቻላል። ቆንስላ ውስጥ ቤቱ በል ኮሚኒቲው በል ሰብስቦ ሊያማክረን ሲገባ ምንም የተደረገ ነገር የለም። ወላጁ ነው የሚወክለው የወላጅ ኮሚቴ ነው እና ይህ የወላጅ ኮሚቴ ስብሰባ አልጠራም፣ በጉዳዩ ላይ አልመከረም የሚል የሁለት ኮሚቴው ከነመኖሩም እጠራጠራለሁ። ለጀርመን ድምፅ ራዲዮ ነቢዩ ሲራክ ከሳውዲ አረቢያ።